ቤተሰብ እንግዲህ ብሮዬ ሀይሚዬን ዛሬ አብረ ነው የምናድረው። አብረሽኝ እደሬ ቴላት ሀይሚዬ፣ ምን ያክል ደነገጠች? ወይምሬ ነው ሽክ ብላ ነው የቀረችው። ዋነው አለቀሰች እዝ ስለመጣሽ ተዛ ስለመጣሁ እዚህ ማንም የላትም ብለህ ነው ወይ ይህንን ቃል የምትጠቀመው? ይህንን ልብት በምን የተነሳ ነው ብላ ሀይሚዬ ድንግጥ አለች ማለት ነው። ምክንያቱም እኔ በክብሬ አልደራደርም። ስለዚህ እዚህ ስለመጣህኝ ወይም ስለመጣ ሌላ ነገር አረጋለሁ ወይም ሌላ ነገር ፈጥማለሁ ብለህ አታስብ። እኔ እንደዚህ የረከሰኩ ሴት አይደለሁም ብላ ሀይሚዬ ድንግጥ ብላ ብለ ተብሩኬ ያልጠበቀችው ቃል ትሰማ በጣም ደነገጠች። በጣም አለ ቀሰች ራሶ ብሩዬ ፍራንክ ነው። ሀሚዬ ተረጋጊ ብትል ልታምን ራሱ አላቻለች። በጣም ነው የደነገጠችው። በጣም ነው ክው ብላ የቀረችው ማለት ነው። ምክንያቱም ማንም ማንም ሴት በክብሮ አትደራደርም ማለት ነው። ምክንያቱም ራስሽን ራሴን ታላከበርኩኝ ክብሬን ራሴን ዝቅ ታረኩኝ ወይም ክብሬ ምንትም ሳይሆነ ማንንም ላከብር ስለማችን አይሜዬ፣ ደግሞ በጣም በክብሮ አትደራደርም ጀግና ጀግና ሴት ናት ማለት ነው። አሰላሙ አለይኩም ወራህመቱላ ወበረከቱ ድና። የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ደና ናቸው ወይ? እኔ ያለሁ አልሐምዱሊላ። ሁላችሁንም ሰላም እያለሁኝ ሰላማችሁ ብዙ ተረፍረፍ ይበልልኝ። ከዓለም ዳርቻ የምትገኙ ውድ የሀገሬ ልጆች ምንጊዜም ሰላም ያችሁን እመኝላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ ከችና ከች ብዬላችኋለሁ። ሀባዬ ወጪዬ ማን ነው? እሱም ዛሬን በቅመሞቼ ነው ማለት ነው። እንግዲህ ሀይሚዬን ያስደነገጣትና ያስለቀሳት ነገር ማለት ነው እንግዲህ ተትዳር በፊት አብረን እንደር ብሎ ባት ቃል ሀይሚዬን አስደንግጦ እምሽክ አርጎ አንገት አስደፍቷታል ማለት ነው። ምክንያቱም ሀይሚዬ እኔ በክብሬ ድርድር አላቅም፣ ቀልድ አላቅም። ስለዚህ እዚህ ዘይ ስለመጣ እንደፈለግኩ እናገራለሁ ወይም እንደፈለግኩ ትሆናለች ብለህ አስበህ እንደሆነ ተሳስተሃል ብላ ለብሩ ራሱ የምትመልስለትን መልስ ራሱ እንትን አለች። ምክንያቱም በማይመጣበት ነገር ብሩዬ ስላናገራት ማለት ነው። ምክንያቱም ባዜው ወይ ትናንትና የተሰራው ቪዲዮ ለብዙዎቻችን ትምህርት እናንተን ይሆናል ማለት ነው። አብዛኛው ደግሞ ብሩዬ እየተሳደባቸው ነገር ማለት ነው። ምክንያቱም የሴት ልጅ ክብር ሴት ልጅ ክብሯ ምን አይነት ነው? ምን አይነት ጥግ ነው የምን ይዘው ወደ ፊት ርቋ ራሱ ጓደኛ ብለን የምናስበው ሰው ራሱ ለሴት ልጅ ምን አይነት ክብር አለው? በምን አይነት አስተዳደግ ነው ያደገው? ለሴት ልጅ ክብር አለው ወይ ለሴት ልጅ ማንነት አለው ወይ ብላችሁ ተማሩበት። አላችሁ ማን ነው ትናንትና ብሩዬ አሚዬን ፈራንክ ባረጋት ነገር ማን ነው አሚዬ ደግሞ እጀግና አናት፣ አይታችሁታል የመለሰችለትን መልስ እና ብሩዬ ይሄን ታንተ አልጠብቅም። ብሩኬ ነው ወይስ ሌላ ሰው ነው? ተቀየርክብኝ። እንዴት ይሄን ነገር ሊደትሬት ይችላል። እንዴት ይሄ ነገር ሊሆን ይችላል? ምክንያቱም እኔ እዚህ ስለመጣሁኝ ወይስ ክብሯን ትጥላለች ወይም ክብሯን ዝቅ ታደረጋለች ብለ አስብህ ነው ወይ ምን እያልክ ነው ብላ እየተናደደች የምር አልቀሳለች ማለት ነው። በኋላ እራሱ ብሩክ እየራሱ እባክሻሚ እየተረጋጊ ፍራንክ ነው፣ ሁሉም ነገር ፍራንክ ነው ብት ራሱ ልታምን አልቻለች። ምክንያቱም ደንግጣለች ማለት ነው። ስለዚህ ማንኛችንም ሆነ ማንኛችን ሴት ልጅ ክብሯን ማስከበር ያለ ነው ማለት ነው። ምክንያቱም ራሴን ታላከበርኩኝ የራሴን ዝቅ አድርጌ የራሴን ክብሬን ማንነቴን ተጣልኩኝ፣ ማንም እንደፈለገ የሚራገጠኝብኝ እና ማንም እንደፈለገ የሚናገርብኝ ይሆናል ማለት ነው። ስለዚህ ለአንድ ሴት ልጅ ደግሞ በክብሯ የማትደራደር ስንት ሴት ልጅ አለች ማለት ነው። ስለዚህ ማንኛችንም በክብራችን አንደራደርም። አይንዬ ደግሞ በማይመጣው ነገር ስለመጣባት ብሎ እየትናንትና በጣም ነው የነገጠችው። በጣም ነው በቃ እያለቀሰችው ማለት ነው። የምራርቅሳለች እዚህ ሰው የላትም ብለህ ነው ወይ ይህን ነገር ልታረክ የተቻልከው? እስተምትል ድረስ ታደዳር በፊት አብሮ ነበር ተጀመረ ወይስ ምን አይነት ሴት ናት ብለህ አስበህ ነው? እኔ እንደዚህ አይነት ሴት አይደለሁም፣ እንደዚህ አይነት ልክስክስ ሴት እምገኝ ሴት አይደለሁም፣ እሺ፣ አንተ እንደምታስበኝ፣ አንተ እንደምትለው ሴት አይደለሁም ብላ ለብሩዬ ትክክል መልስ ስመልስ አለታለች ማለት ነው። ምክንያቱም የሰው ልጅ አብዛኛቸው ጥያቄ የሆነባቸው ብሩዬና ሀይሚ አንዴ አንድ ላይ ነው የሚያድሩት፣ አንድ ክላስ ነው ያሉት ምናምን በሚለው ብዙ ነገር ስለእንትን ስላለ ለዛ መልስ ስለሆነ ነው ትናንትና ብሩዬን ፍራንክ ያደረጋት ማለት ነው እንጂ ሌላ ነገር አስባል የለም። ብሩዬ ደግሞ እንደዚህ ዝቅ ያለ ሴት ልጅ ታቃላችሁ። ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው ማንነት እራሱ በኋላ ራሱ ሀይሚዬ እንደዛ ትክል የነግጥ እንደዛ ሀሚዬ ታለቀሰች። በኋላ ራሱ ብሩዬ ራሱ ደንግጧል ማለት ነው። ራሱ ሀሚዬ ራሱ ተታ ነው የሄደችው ማለት ነው እሷም ደንግጣለች ብሩዬ ደግሞ ውሃላ ደግሞ ፈራንክ ታረጋ ወይ ደሞ ስራቱ ደንግጧል ማለት ነው። ምክንያቱም በማትደራደረውና በቀል በማታቀው ነገር ስለሆነ የመጣባት በጣም ደንግጣለች። ታይሚዬ ደሞ የደነገጣቸው ደሞ ያው ታውቃላችሁ በአሁኑ ሰዓት እዛ ስለሆነ ተጎኗ ሰው የለም ወይስ ዛህል ያህጅ አለሁ ብለው ብሎ ስላስት ነው ወይ ይሄን ነገር ሊናገረኝ ወይስ እኔ የኔ ማንነት ስለማያውቅ ነው ወይ ብላ ደንግጣለች ማለት ነው። አዝ እዚህ ሰው የላትም፣ ተዘመድ ይርቃለች፣ ተምን ይርቃለች ብሎ ነው ወይ ይሄን ነገር ሊያረግ የሚችለው ወይም ሊናገረኝ የሚችለው ብላ ሀይሚዬ ይይ በጣም እንትላለች። ግን ብሩዬ በጣም ደንግጧል እና ታውቃላችሁ ብሩዬ ደግሞ ብሏል ተናግሯል። እኔ ያደግኩት በአባት እጅት አይሆን በእናት እጅ ስር ነው ያደግኩት። ስለዚህ እኔ በሴት ልጅ አልጠራጠርም፣ በሴት ልጅ ክብር አልጠራጠርም። እኔ ደግሞ በእንደዚህ አይነት አይደለም ያስትል ያደግኩ ያደግኩት ስትርብዬ ያደግኩ ልጅ ነኝ እንጂ እንደፈለግኩ ምናገርና እንደፈለግኩ ማድረግ ወንድ ልጅ አይደለሁም፣ ወይም ልጅ አይደለሁም እያለ ነበር ማለት ነው አሁ ብሩዬ እምታውቃላችሁ ለሴት ልጅ ያለው ክብር ለሴት ልጅ ያለው ማንነት ለሴት ልጅ ያለው ልዩ ቦታ አለው ማለት ነው። እንደዚህ እንዲያገኛት ሚኒ ከስከልከስ እና የሚናገር ልጅ አይደለም ብሩዬ ማለት ነው። ብሩዬም ጀግና ነው። ግን ሀይሚዬን ምን አይነት ሴት ናት? እዚህ ስለመጣ ይህንን ቃል ትላት ምን ትለኛለች? ወይስ በምትለው ሀይሚዬን ፈተና እየተፈተነች ነበረ። ሀይሚዬ ደግሞ በቃ አለቀሰች ደነገጠች። ታውቃላችሁ በጣም ነው የነገጠችው። ያላሰበችው ነገር ማለት ነው እህ ያላሰበችው ነገር ድንግጥ ያለችው እሱ ራሱ ድንግጧል። ብሩኬ ራሱ ይሄን ምን ነው ባላረግ ቢቀርብኝ ስልክ ራሱ ለተመደሰደኛችንም ግን ሁሉም በቴክስት አረጋጋታለው ልትረጋጋልኝ አልተችልም ድንግጧል ራሱ እና ያመመው ማለት ነው። እና ብሩኬም ደስ እናንተ ምታስቡት ቦታ የሚገኝ ወንድ ልጅ አይደለም ማለት ነው። ስርዓት ያለው ስርዓቱ ነው ያደገ ክብር ያለ ወንድ ልጅ ነው ማለት ነው። እና ለትምህርት ይሆናችኋል ማለት የትናንትናው ቪዲዮ ሀሚና ብሩኬ የሰሩ ቪዲዮ ማለት ነው። የምሬ ነው፣ ትክክለኛ ትምህርት ነው ማለት ነው። ለሴት ልጅ ለወደፊታችሁ ለምትይዝ ጓደኛ ምን አይነት ስናዩ ብላችሁ ታውቁበታላችሁ ማለት ነው። ትፈትኑበታላችሁ እንጂ እንደዚህ ሌላ ነገር የሚታሰብ አይደለም ማለት ነው። ግን ሀሚዬ ጀግና፣ የምር ጀግና ናት። እንዴ ቢሆንም በምንም በምንም ይቀልዳል በክብር ግን ምክንያቱም ራሴን ታላከበርኩኝ ማንም ሊያከብረኝ አልችልም። ራሴን ታከበርኩኝ ግን ማንም አክብሮኝ ይኖራል ተከብሬ እኖራለሁ ማለት ነው። ክብሬን ታላከበርኩ ክብሬን ግን ባያርኩበት ክብሬን ዝቅ ማድረግና ባያርኩበት ምገስ ሴት ተሆንኩኝ የማንም እንዴት ተረገኩ እኖራለሁ እንጂ ክብሬን እንትናልኩ። ስለዚህ ማንም ሴት ብትሆን በክብሯ አትበራጠር ማለት ነው። እንግዲህ ሀይሚዬ ለብሩኬ ትክክለኛ መልስ ሰጥተዋለች ማለት ነው።

ማንቀብራ ስለማንችል ማንኛችሁም ቢሆን በክብራችን አንደራደርም ማለት ነው። ምክንያቱም የሴት ልጅ ክብሯ፣ ማንነቷ፣ አስተዳደጓ አለው ማለት የሁሉም አስተዳደግ ታስተዳደግ ይጀምራል። ተከብረን፣ ተከባብረን ራሳችንን አክብረን፣ ማንም አክብረን ሁላችንም የሆነ ያደግ ነው። ስለዚ ማንም ሴት ብትሆን በክብሯ አትደራደርም። የትናንትናውስ ቪዲዮ ታንተንታላችሁት የምሬ ነው። ትክክለኛ ትምህርት ይሆናል ማለት ነው። ሴት ልጅ ምን አይነት ክብር አለ? ለራሷ ምን አይነት ራሷን ታከብራለች ወይስ በህሊቹ እንደተተላለች የሚለው ብዙ ነገሮች አሉበት። በተተራዳችሁ ማለት ነው። እና ሀይሚዬ ዱርዬ እንግዲህ ሀይሚዬ ትልቅ ፍራንክ እንደምታረግህ፣ በሀይሚዬ ፍራንክ ባትመጣ እ ይሻላል ማለት ነው። ያብል ፍራንክ ነው የምታረግህ። ሀላብጊ በሌላ ቪዲዮ ውስጥ የምንገናኝ ሰላም አለይኩም ራፍ